ባለፈው ጊዜ ስለ ጋዜጠኛ ሶፎንያስ ዋሲሁን ምን ገጠመው ለምንስ ጠፍቶ ቆየ በሚል ጉዳይ መረጃዎችን አካፍለናችሁ ነበር። አሁንም ይህ ጋዜጠኛ አነጋጋሪነቱ ቀጥሏል። ጋዜጠኛ ሶፎንያስ ዋሲሁን ከትናንት ጀምሮ የፌስቡክ መንደር ዋነኛ አጀንዳ ሆኖ እየተመለከትነው እንገኛለን። ከእርሱ ጋር የጽሑፍም ሆነ የድምፅ መልእክት የተለዋወጡ ሰዎች አስተያየታቸውንና መልእክታቸውንም እያቀረቡ ነው። በእውነቱ ስለ ሶፎንያስ ይህን መጥፎ ወሬ ባይሰማ ደስ ይለኝ ነበር ይላል አንድ አስተያየት ሰጭ። ምኞቴ የደመናጌጥ ሆኖ ቀርተዋል። ሆኖም ግን የገጠመው የአእምሮ ህመም መፍትሄ እንደሚያሻው ደግሞ መገንዘብ የሚያስፈልግ ይመስለኛል ይላል። ጋዜጠኛው ለረጅም ጊዜያት በአእምሮ ህመም ውስጥ እንደነበር የሚታወቅ ሲሆን ሙሉ በሙሉ ከዚህ ህመሙ የተፈወሰ አይመስለኝም ይላል ይህ አስተያየት ሰጭ። እንዲሁም ሙሉ በሙሉ ሳያገግም በቀጥታ ወደ ስራ መግባቱም ይህን መሰል ተግባር እንዲፈጽም መነሻ ሆኖበታል ይላል። ስለዚህ እርሱን በስድብ ካራ ስሙን ለመዘልዘል ከመቸኮል ይልቅ በቂ ህክምና የሚያገኝበትን ወይም ለመንፈሳዊ ፈውስ ቅርብ የሚሆንበትን መንገድ እንደ አንድ ሰብአዊ ፍጡር ማሰብ ይሻላል፣ ይላል ይህ አስተያየት ሰጫች። እግዚአብሔር የሚወደው ተግባር ያነውና ሲልም መልእክቱን ይደመድማል። ከህመሙ ባሻገር ጋዜጠኛ ሶፎንያስ ዋሲሁን ምን የተለየ ተግባር ከውኖ ይሆን እንዲህ የሶሻል ሚዲያ መነጋገሪያ የሆነው ነገሩን ግልጽ ለማድረግ ያክል እውነታውን ማወቅ ያስፈልጋል ይላል አንድ ሀሳብና አስተያየት ሰጭ ሶፎንያስን በቅርበት የሚያውቁት አብረውት የሰሩ በተለያየ አጋጣሚ ቅርርብ የነበራቸው የጋራ ወዳጆቻችን ከሆኑ ከጓደኞቹ ጋር ለማውራት መረጃ ለማግኘትም ሞክሬያለሁ ይላል ሀሳቡን ያካፈለን ሰው ሶፎንያስ ገንዘብ መጠየቁ ጉዳይ አልነበረም ታዋቂ ሆንን አልሆንን ተከበርን አልተከበርን የሆነ ወቅት ልናጎነብስ የሚላ ሌላስ የሚቀመስ ልናጣ ሁሉ እንችላለን። አለን የምንለው ሁሉ አንድ ቀን ምንም ሊሆንብን ይችላል። እኔም እናንተም ይህን መንገድ አልፈነዋል ይላል። ዋናው ጭንቀትና ሐሳቤ ሰውነቱ ላይ ነው ነው የሚለው ይህ ሐሳብ አስተያየት ሰጭ ሰው። አንድ ኢትዮጵያን የሚያክል ሚዲያ ላይ የሰራ ሰው መልኩ፣ ስራው፣ ስሙ የሚታወቅ ዝናው ናኝ የሚዲያን ባህሪ በሚገባ የሚያውቅ ሰው አደባባይ ላይ በሚገለጥ መልኩ ፍጹም ለማመን በሚከብድ መንገድ የሚያስነውር ተግባር እንዴት ይሰራል ነው ነገሩ? እንዴትስ ክብሩን ይጥላል ነው ጥያቄው? ከአብዛኞቹ እንደተረዳሁት ልጁ ለዓመታት የአእምሮ እክል የገጠመው አሁን ላይም የአእምሮ ጤና እርዳታን የሚፈልግ አንዳንዴ ደህና የሚመስል አንዳንዴ ልክና ስህተቱን ሁላ መለየት የሚሳነው አይነት ሰው መሆኑን ተረድቻለሁ ይላል ልጁ በዚህ ሰዓት ሜንታሊም ፊዚካሊም ጥሩ ላይ እንዳይደለና በቅርቡም በተደጋጋሚ ራሱን የማጥፋት ሙከራ አድርጎ እንደነበረም ሰምቻለሁ ይላል። ወደ ዋናው ነገር ስንመጣ ግን እንደኔ እንደኔ አሁን ላይ መደረግ ያለበት ነገር አለ። የቅርብ ሰዎቹና ቤተሰቦቹ ልጁ ወደ ሙሉ ጤንነቱ ይመለስ ዘንድ በጽኑ እንዲያግዙት ማድረግ አውቆም ይሁን ሳያውቅ ከገባበት አስፈሪና አስቀያሚ ነገር ውስጥ ወጥቶ ወደ ጤነኛና ሰላማዊ ህይወት መመለስ በሚችልበት ጉዳይ ዙሪያ ከባለሙያዎች ጋር ተማክሮ መስራት ያስፈልጋል ይላል ይህ መሆን ቢችል የሚባል ሳይሆን መሆን ያለበት ነገር ነው ይቅርታ ስናደርግ በዚህ መንገድ ብቻ መሆን ይሰመርበት ሀክ ከተደረገው አካውንቱ በላይ ሀክ የተደረገው አእምሮውን መመለስ ለሱም ለእኛም አስፈላጊ ነው በተረፈ ድርጊቱን በድፍረትና በንቀት ያያችሁ ወገኖች ያለበትን ሁኔታ ተረድታችሁ አፉ ባሉት ወይም ይቅር ባሉት ይላል። ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ ያዘጋጀንላችሁ ጥንቅር በዚሁ ይጠናቀቃል። ቀጣይ አነጋጋሪ የሆነ ጉዳይ ይዘንላችሁ እስከምንመጣ ሰላም ቆዩን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።